ኦሪት ዘሌዋውያን ምዕራፍ አስራ ስድስት ተራ ቁጥር አንድ በእግዚአብሔር ፊት ሳይገባቸው በድፍረት የቀረቡትና የሞቱት ሁለቱ የአሮን ልጆች ከሞቱ በኋላ እግዚአብሔር ሙሴን እንዲህ ብሎ ተናገረው። ተራ ቁጥር ሁለት እግዚአብሔርም ሙሴን እንዲህ አለ በስርየቱ መክደኛ ላይ በደመና ውስጥ እታያለሁኝና ወንድም አሮን እንደ ልጆቹ እንዳይሞት በመጋረጃ ውስጥ በታቦቱ ላይ ወዳለው ወደ ስርየቱ መክደኛ ወደ ተቀደሰውም ስፍራ ሁል ጊዜ ዘወትር እንዳይገባ ለወንድም ለአሮን ንገረው አለ። ተራ ቁጥር ሶስት እንዲሁ አሮን ለኃጢአት መሥዋዕት የሚሆን አንድ ወይፈን ለሚቃጠልም መሥዋዕት የሚሆን አንድ አውራ በግ ይዞ ወደ ተቀደሰው ስፍራ ይግባ፣ አለ። ተራ ቁጥር አራት የተቀደሰውን የበፍታ ቀሚስ ይልበስ፣ የበፍታውም ሱሪ በገላው ላይ ይሁን፣ የበፍታውንም መጠምጠሚያ ይታጠቅ። የበፍታውንም መጠምጠሚያ ይጠምጥም! እነዚህ የተቀደሱ ልብሶች ናቸውና ገላውን በውሃ ሳይታጠብ እንዳይለብስ ገላውን ታጥቦ እንዲለብስ ንገረው አለው። ተራ ቁጥር አምስት ከእስራኤልም ልጆች ማኅበር ለኃጢአት መሥዋዕት ሁለት አውራ ፍየሎች ለሚቃጠልም መሥዋዕት አንድ አውራ በግ ይዘው እንዲመጡ ንገር አለው ተራ ቁጥር ስድስት አሮንም ለእርሶ ያለውን የአድያሱን መስዋይት ወይፈን ያቀርባል ለራሱም ለቤተሰቡም በዚህ ያስተሰረያል አለው ተራ ቁጥር ሰባት ሁለቱንም አውራ ፍየሎች ወስዶ በመገናኛው ድንኳን ደጃፍ አጠገብ በእግዚአብሔር ፊት ያቆማቸዋል አለ። ተራ ቁጥር ስምንት አሮንም በሁለቱ ፍየሎች ላይ እጣ ይጥልባቸዋል። አንዱን ዕጣ ለእግዚአብሔር፣ ሁለተኛውንም እጣ ለሚለቀቀው ለሚለቀቀው አለው። ተራ ቁጥር ዘጠኝ አሮንም የእግዚአብሔር አሮንም የእግዚአብሔር እጣ የሆነበትን ፍየል ያቀርበዋል ስላአጢአቱም መሥዋዕት ያደርገዋል አለ። ተራ ቁጥር አስር የመለቀቅም እጣ የሆነበትን ፍየል ያስተሰሪበት ዘንድ ለመለቀቅም ወደ ምድረ በዳ ይሰደው ዘንድ በሕይወቱ በእግዚአብሔር ፊት ያቆመዋል አለ። ተራ ቁጥር አስራ አንድ አሮንም ስለ ራሱ ኃጢአት የሚሰዋውን መሥዋዕት ወይፈኑን ያቀርባል፣ ለራሱም ለቤተሰቡም ያስተሰርያል። ስለ ኃጢአቱ የእርሱን መሥዋዕት ወይፈኑን ያድዳል አለ። ተራ ቁጥር አስራ ሁለት በእግዚአብሔርም ፊት ካለው መሠዊያ ላይ የእሳት ፍም አምጥቶ ጥናውን ይሞላል አለ። ከተወቀጠውም ከጣፋጩ ዕጣን እጁን ሙሉ አንድ እፍኝ ሙሉ ማለት ነው እርሱን ይወስዳል ወደ መጋረጃውም ውስጥ ያመጣዋል አለ። ተራቁጥር 13 እንዳይሞትም የጢሱ ደመና በምስክሩ ላይ ያለውን መክደኛ ይሸፍን ዘንድ በእግዚአብሔር ፊት እጣኑን በእሳቱ ላይ ያደርጋል አለ። ተራ ቁጥር 14 ከወይፈኑም ደም ወስዶ በስሬቱ መክደኛ ላይ ወደ ምስራቅ በጣቱ ይረጨዋል አለ። ከደሙም በመክደኛው ፊት በጣቱ ሰባት ጊዜ ይረጫል አለ። ተራ ቁጥር 15 ስለ ሕዝቡም ኃጢአት የሚሰዋውን መሥዋዕት ፍየል የፍየሉን ያርዳል አለ። የፍየሉንም ደም ወደ መጋረጃ ውስጥ ያመጣዋል አለ። በወይፈኑም ደም እንዳደረገ እንዲሁ በፍየሉም ደም ያደርጋል አለ። በመክደኛውም ላይና በመክደኛው ፊት ይረጨዋል አለ። ተራ ቁጥር 16 ከእስራኤልም ልጆች ርኩስነት ከመተላለፋቸውም ከኃጢአታቸውም የተነሳ ለመቅደሱ ያስተሰርይለታል። እንደዚሁም በርኩስነታቸው መካከል ከእነርሱ ጋር ለኖረች ለመገናኛዋ ድንኳን ያደርጋል አለ። ተራ ቁጥር 17 እርሱም ለማስተስረይ ወደ መቅደሱ በገባ ጊዜ ለራሱ ለቤተሰቡም ለእስራኤልም ጉባኤ ሁሉ አስተስሬዎ እስከሚወጣ ድረስ በመገናኛው ድንኳን ውስጥ ማንም ሰው አይኖርም። አለ ተራ ቁጥር አስራ ስምንት በእግዚአብሔርም ፊት ወዳለው ወደ መሠዊያው ወጥቶ ያስተሰሪለታል። ከወይፈኑም ደም ከፍየሉም ደም ወስዶ በመሠዊያው ዙሪያ ያሉትን ቀንዶቹን ያስመካቸዋል አለ ተራ ቁጥር 19 ከደሙም በእርሱ ላይ ሰባት ጊዜ በጣቱ ይረጫል ከእስራኤልም ልጆች ርኩስነት ያነፃዋል ይቀድሰውማል አለ ከእስራኤልም ልጆች ርኩስነት የተነሳ ያነፃዋል ይቀድሰውማል አለ ተራ ቁጥር ሃያ መቅደሱንም የመገናኛውንም ድንኳን መሠዊያውንም ማስተስረይ ከፈጸመ በኋላ ሕያውን ፍየል ያልታረደውን ፍየል ያቀርበዋል አለ። ተራ ቁጥር አንድ አሮንም ሁለቱን እጆቹን በሕያው ፍየል ባልታረደው ፍየል ራስ ላይ ይጭናል። እጆቹን በፍየሉም ላይ የእስራኤልን እጆች የእስራኤልን ልጆች በደል ሁሉ መተላለፋቸውንም ሁሉ ኃጢአታቸውንም ሁሉ ይናዘዛል። በፍየሉም ራስ ላይ የእስራኤልን ኃጢአት ሁሉ ያሸክመዋል በተዘጋጀው ሰውም እጅ ወደ ምድረ በዳ ወስዶ ይሰደዋል አለ። ወደ ምድረ በዳ ፍየሉን ወስዶ እንዲተወው የተዘጋጀው ሰውም ያንን ፍየል ወደ ምድረ በዳ ወስዶ ይለቀዋል አለ። ተራ ቁጥር ሁለት ፍየሉም ኃጢአታቸውን ሁሉ ወደ በራ ይሸከማል ፍየሉንም በምድረ በዳ ውስጥ ይለቀዋል አለ። ተራ ቁጥር ሶስት አሮንም ወደ መገናኛው ድንኳን ይገባል። ወደ መቅደሱም በገባ ጊዜ የለበሰውን የበፍታ ልብስ ያወልቃል በዚያም ይተወዋል አለ። ተራ ቁጥር 24 በተቀደሰውም ስፍራ ገላውን በውኃ ይታጠባል ሌላውንም ልብስ ለብሶ ይወጣል። የእርሱንም የሚቃጠል መስዋይት የህዙንም የሚቃጠል መስዋይት ያቀርባል። ለራሱም ለህዙም ያስተሰርያል አለ። ተራ ቁጥር 25 የኃጢአቱንም መስዋይት ስብ በመሰዊያው ላይ ያቃጥለዋል። ተራ ቁጥር ስድስት ለመለቀቅ በምድረ በዳ የሚለቀቀውን የሚለቀቀውን ፍየል የወሰደው ሰው ልብሱን ያጥባል፣ ገላውንም በውኃ ይታጠባል። ከዚያም በኋላ ወደ ሰፈሩ ይገባል አለ። ፍየሉን ወደ ምድረ በዳ ወስዶ ለቆ ከተመለሰ በኋላ ልብሱን ሳያጥብ ከሰው ከሰፈር አይቀላቀልም አለ። ተራ ቁጥር 26፣ 27 ለማስተስሪያም እንዲሆን ደማቸው ወደ መቅደስ የገባውን የኃጢአቱን መስዋይት ወይፈንና የኃጢአቱን መስዋይት ፍየል ከሰፈሩ ወደ ውጭ ያወጧቸዋል። ቁርበታቸውንም ስጋቸውንም፣ ፈርሳቸውንም በእሳት ያቃጥሉታል። አለ ተራ ቁጥር 8። ያቃጠላቸውም ሰው ልብሱን ያጥባል፣ ገላውንም በውሃ ይታጠባል። ከዚያም በኋላ ወደ ሰፈሩ ይገባል፣ ከሰው ጋር ይቀላቀላል። አለ ተራ ቁጥር 9 እስከ 30። ይህም የዘላለም ስርዓት ይሆንላችሁ በዚህ ቀን ተነቁ ዘንድ በዚህ ቀን ከአጢአታችሁ ተነጹ ዘንድ ማስተስረያ ይሆንላችኋልና በሰባተኛው ወር ከወሩም በአስረኛው ቀን ራሳችሁን አስጨንቋት። የአገር ልጅም በእናንተ መካከል የተቀመጠ እንግዳ ስደተኛ ስራን ሁሉ አትስሩባት። በእግዚአብሔርም ፊት ከአጢአታችሁ ሁሉ ትነጻላችኋለ። ተራ ቁጥር 31 ታላቅ ሰንበት ይሆንላችኋል። ራሳችሁንም ታጓደዳላችሁ። የዘላለም ስርዓት ማለት ይሄ ነው አለው። ራሳችሁንም በእግዚአብሔር ፊት ዝቅ ታደርጋላችሁ። ይህም የዘላለም ስርዓታችሁ ነው አለው። ተራ ቁጥር 31 የሚቀባውም የሚቀባውም በአባቱም ፈንታ ካህን ሊሆን የሚካነው ሰው የሚካነው ካህን የሚቀባውም ካህን በአባቱም ፈንታ ካህን ሊሆን የሚካነው ካህን ያስተስሪ የተቀደሰውንም የብፍታ ልብስ ይልበስ። ተራ ቁጥር ሰላሳ ሶስት ለቅድስተ ቅዱሳንም ያስተስረይ ለመገናኛውም ድንኳን ለመሰዊያውም ያስተስረይ፣ ለካህናቱም ለጉባኤውም ሕዝብ ሁሉ ያስተስረይ። ተራ ቁጥር 34 ይህም አንድ ጊዜ በዓመት ለእስራኤል ልጆች ስለ ኃጢአታቸው ሁሉ ያስተሰሪ ዘንድ የዘላለም ስርዓት ይሁንላችሁ አለው እግዚአብሔርም።